እንዴት አመሽታችኋል ተመልካቾች! የኢቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለነኝ አብራችሁን ሁኑ። በቅርቡ ወደ ስራ የገባው መሶብ የአንድ ማዕከል አገልግሎት በዲጂታል መንገድ የሚሰጣቸው የአገልግሎት ዘርፎች ቁጥር እንደሚጨምር ተገለጸ። ማዕከሉ በአንድ ጣራ ስር በርካታ የመንግስት አገልግሎቶች ለህብረተሰቡ የሚሰጥበት ነው። ባልደረባችን ሳምሶን ገድሎ በማዕከሉ ቅኝት አድርጎ ተከታዩን ዘገባ አዘጋጅቷል። አብረን በዘመናዊ ዓለም ነገሮች ነው ወይም ደግሞ አገልግሎቶችን በአንድ ቦታ ላይ ማከናወን እጅግ የተለመደ ነው። ታዲያ ሀገራችን ኢትዮጵያም ይህንን አይነት አገልግሎት በፋስ ጀምራለች። መሶብ የአንድ ማዕከል አገልግሎት ተጀምሮ እየሰጠ ይገኛል። አገልግሎት እየሰጠ ይገኛል። ምን አለ እንት ነው አገልግሎት የሚሰጠው ሆ አብረን እናያለን ከ ስሜ ሳራ ይባላል። እዚህ ማክሬስት ዩኒቨርሳ ሎኬሽን ዋና ኮኦርዲኔተር ነኝ። ስለዚህ በምን ልርዶት ምን አገልግሎት ፈልገ ሊለት? በጣም አድርጌ አመሰግናለሁ። ዛሬ መጣሁት ፓስፖርት ማደስ ስለሚፈልግ አስቸኳይ ድሳት ድሳት። ስለዚህ ወደዛ እንሂድ ማለት ነው። በጣም ደስ ይለኛል። እሺ መጀመሪያ ላይ የፋይዳ ናሽናል አይዲ ለሁሉም አገልግሎት ፕሪሪኩዚት ስለሆነ ናሽናል አይዲ ሊኖር ይገባል ማለት ነው። ስለዚህ ኦኬ። አሁን እዚህ ፓስፖርት እድሳት ነው የፈለከው። ፓስፖርት ይሄን ፓስፖርት ትታደሳለህ። መጀመሪያ ፋይዳ መታወቂያ ይዘህ ትመጣለህ። እዚህ እኛ ጋር ስትመጣ ኦኬ፣ ኦኬ ትችላለህ። አሁን እዚህ ቬሪፊኬሽን አለ። ዶክመንቱ ቬሪፋይ ይደረጋል። ቬሪፊኬሽን ማለት ይሄን ዶክመንት ጄኒን ነው አይደለም የሚለውን እናጣራለን ማለት ነው። ቬሪፋይ ከተደረገ በኋላ ክፍያ ወደ ባንክ ትሄዳለህ። የባንክ አማራጮች አሉ። የንግድ ባንክ እና ከኢትዮ ቴሌኮም ጋር ኢንቴግሬት ተደርጓል ሲስተማችን። በቀን ያለው የደንበኛ ፍሰት ስ ነገር ከጀመራችሁበት ጊዜ አንስቶ እንደመጀመሩም ብዙውን ብዙ ደንበኛ አልነበረንም። አሁን ግን ሞር ሰውም እያወቀው ሲመጣ፣ አንዱም ለአንዱም እያሳወቀ ጥሩ የደንበኛ ፍሰት አለን ብለን እናስባለን። ደንበኞቹም ደስተኛ ሆነው እየሄዱ ያሉት እዚህ ይከፍላል ማለት ነው ትራንስፈር ነው። በሶስት መንገድ ነው ዲጂታል ባንኪንግ የምናስጠቅመው፣ አንደኛ ኢንተርኔት ባንኪንግ ነው፣ ሁለተኛ ሞባይል ባንኪንግና ሲቪ ብርን በመጠቀም ማንኛውንም ፔይመንት መጠቀም ትችላላችሁ። ስለዚህ

በጣም አድርጌ አመሰግናለሁ። ጥሩ ቆይታ ነበር። በጣም አድርጌ አመሰግናለሁ። በሚገባ በሚገባ። ተመልካቾቻችን የመሰብ አንድ ማዕከል አገልግሎት እንግዲህ እንደተመለከታችሁት እየተሰጠ ይገኛል። እዚህ መታችሁ እናንተም እንግዲህ አገልግሎት እንድትጠቀሙ እንመክራለን፣ ጋብዛችኋለን ሳ ኢትዮ ቴሌኮም ለእድለኛ ደንበኞቹ ሁለት የኤሌክትሪክ መኪኖችንና አራት ባለሶስት እግር ተሽከርካሪዎችን ሸለመ። እድለኞቹ ሽልማቱን ያገኙት ኩባንያው የ130 ዓመት ክብረ በዓሉን አስመልክቶ ባዘጋጀው የሽልማት መርሃ ግብር በሁለተኛው ዙር የወጣውን እጣ በማሸነፋቸው ነው። ለመደበሪያ ነው የተጫወትኩት። ተደውሎ ተደውሎ ሲናገረኝ እንዱንም ቀጥለሽ አራት ዲጂት ተጫኝ የሚባል ነው የመሰለኝ። የሆነ ሊሰርቁኝ ነው የመሰለኝ። ቴሌ ቴሌ ብር ላይ ያለኝን አማውንት የሚወስዱብኝ ነው የመሰለኝ። ና አላመንኩ። በጣም ነው ማመሰግነው። መጀመሪያም ቴሌ ላይ ተማምናለሁ። በጣም ነው ማመሰግነው። ኢትዮ ቴሌኮም ባለፉት 35 ዓመታት ከ47 በላይ በሆኑ ከተሞች ከ752 ሚሊዮን ብር በላይ ዋጋ ያላቸውን ሽልማቶች ለባለ እድለኞች ማበረከቱን ገልጿል። ኩባንያው ባካሄደው የሽልማት መርሃ ግብር ላይ ተጨማሪ ኤሌክትሪክ መኪኖችን እንዲሁም አምስት ባለሶስት እግር ተሽከርካሪዎችን በቀጥታ ስርጭት እጣ የማውጣት ስነ ስርዓትም አካሂዷል። ሪፖርተራችን ብሩክታይት አስራት እንደዘገበችው ሽልማቱ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ የሚያከናውናቸው ተግባራት አካል መሆኑን የኩባንያ ዋና ስራ አስፈጻሚ ፍሬው ታምሩ ገልጸዋል። በ130 በ131 ሜጋ ፕሮሞ እየሰራን ያለ ነው። በጋራ የዲጂታል የኑሮ ዘይቤን እየገነባን እንደዚሁም እያዳበርነን ያለ ነው። በዲጂታል ኢትዮጵያ ውስጥ ኢንፍራስትራክቸር አለ። ተደራሽነትን ኔትወርኩን ብቻ አይደለም ተደራሽ እያደረግን ያለ ነው። ኢንተርኔትን ብቻ አይደለም ተደራሽ እያደረግን ያለ ነው። አገልግሎቱን ብቻ አይደለም አፎርደብል ወይም ደንበኞቻችን መጠቀም እንዲችሉ እያሻሻለን ያለ ነው ማለት ነው። እንዲሁም ሌሎች ጉዳዮችን ምክንያት አለን። እንዲህ አይነት ጨዋታም ስትጫወቱ ከጅምሩ ከጠዋት ብለን አይደለን እስከ ማታ ድረስ በቴሌብር ተጠቀሙ ተገበያዩ ስንል ከቅርብ አንድ አስራ አምስት ቀን ሆነን አይደለ። በቴሌብር አላበቃም። የዲጂታል ኢትዮጵያ ግዝጋሴያችን ተደራሽነት ብቻ ሳይሆን ኑሮን ቀለል ማድረግ፣ ተደራሽ ማድረግ የፋይናንስና ሌሎች አገልግሎቶችን አካታች ማድረግ በዛ ጀመርን እንጂ አልበቃም። ኦሮሚያ ባንክ ያለምንም ዋስትና ብድር ማግኘት የሚያስችል ሚልኪ የተሰኘ መተግበሪያ ይፋ አደረገ። መተግበሪያው ዲጂታል ኢትዮጵያን እውን ከማድረግ አኳያ የጎላ ፋይዳ አለው ያሉት የባንኩ ዋና ስራ አስፈጻሚ ተፈሪ መኮንን ባንኩ የፋይናንስ ተደራሽነትን ለማረጋገጥ መተግበሪያውን ወደ ስራ አስገብቷል ብለዋል። በሚልኪ መተግበሪያ የተለያዩ የብድር አማራጮች የተቀመጡ ሲሆን፣ በተለይም ለሴቶች ትኩረት መሰጠቱን የገለጹት ዋና ስራ አስፈጻሚው ደንበኞች በመተግበሪያው እስከ 300 ሺህ ብር ድረስ ድረስ የሚያስችል መበደር እንደሚችሉ ተናግረዋል። ምልኪ ማለት ፎርቹን እንደማለት ነው፣ መልካም አጋጣሚ እንደማለት ነው። ሕይወታቸውን ለማሸነፍ ሌት ተቀን የሚጥሩ በዋስትና እጦት ወይም ደግሞ በሚያዝ ንብረት እጦት ከባንክ ጋር ያላቸው ቀረቤታ ውስንነት ውስጥ የገቡ የህብረተሰብ ክፍሎችን በዚሁ ደግሞ እግረ መንገዳችንን የዲጂታል አካታችነትን ከኢትዮጵያ ብሔራዊ ስትራቴጂ ጋር በማስተሳሰር የህብረተሰባችንን ህይወት በወሳኝነት ለመቀየር ከጥቂት ወራት በፊት ለስራ ያበቃ ነው። በአይነቱ ልዩ የሆነ ቴክኖሎጂ ነው። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ በፈጣን እድገትና ለውጥ ላይ የሚገኘው የሀገሪቱ የፋይናንስ ዘርፍ የበለጠ እንዲያድግ እየተሰራ መሆኑን ተናግረዋል። የኢትዮጵያ የዲጂታል ክፍያና ፋይናንስ አገልግሎት ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል መሆኑንም አንስተዋል። እንደምታውቁት የፋይናንስ ዘርፉ በፈጣን እድገትና ለውጥ ላይ ይገኛል። ምንም እንኳን ዘግይቶ የጀመረች ቢሆንም የኢትዮጵያ የዲጂታል ክፍያና የፋይናንስ አገልግሎት እድገት ለብዙ የአፍሪካ ሀገሮች ጭምር ምሳሌ ሊሆን ወደሚችልበት ደረጃ እየደረሰ ነው። ለአብነት ያክል በ2017 የ የዘጠኝ ወር መረጃ መሠረት የፋይናንስ ተቋማት የዲጂታል ግብይት መጠን በገንዘብ ብር 125 ትሪሊየን ተሻግሯል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ91 ሳንቲም እየገዛ በ134 ብር ከ55 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። እኔ መቅደስ እንዳለነኝ መልካም ምሽት ይሆንላችሁ መድረኩ